እስካሁን ድረስ ቤተሰቦቹ አለመስማታቸው አስክሬኑ ዛሬ የቴዲ ቤተሰቦች መርዷቸውን ተረድተዋሉ። ሬስ ዘጠኝ ቀኑ ማለት ነው። በዘጠነኛ ቀን ነው እንግዲህ መርዶ የተነገራቸው ማለት እንደ ሞተ ሲነገራቸው፣ በዚህ መልኩ እያለቀሱ ነበር። በጣም ያሳዝናል ከሚባለው በላይ የሰው ልጅ እናት በሰላም ግባ ልጄ ብላ ሸኝታ አስክሬን ሲገባላት በጣም ነው የሚያመው። እንዲሁም ብዙ ችግር፣ ልፋት አይታችሁ በተለይ በባህር አቋርጣችሁ ሂዳችሁ ለማግባት ያሰብናትን፣ ያጨናትንና የወደድናትን ሴት አይኔ፣ ህይወቴ፣ ሩሂ፣ ቀልብ

ሀሳብ ና ሲያታች ሚስጣቸው እስከ ፕሮግራማችን ፍጻሜ አብራችሁ ቆዩ በቴዲ ዙሪያ አዳዲስ መረጃዎች እየተሰሙ ያለበት ሁኔታ ነው እጅግ የሚያሳዝን መረጃ አለ ማለት ነው። ከዘጠኝ ቀን በኋላ ማለት ነው ቤተሰባቸው ሰምቷል። አስክሬኑ አልመጣም። የተለያዩ መረጃዎች አሉ፣ በጋራ እንመለከታለን። እንዲሁም ደግሞ ወሳኝ ወሳኝ ቪዲዮዎች አሉ። እንሻላህ ሲላማዊት ማለት ነው እንመለከታለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ነበራችሁ ነገ ላይክ ላይክ እያደረጋችሁ ሀሳብና ሰታች ሚሰጣችሁ እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ቀጥሳ ወደ ቪዲዮ አለፍኩላችሁ። አንድ ቪዲዮ አየሁኝና በጣም ደነገጥኩኝ። በጋራ እንመልከት፣ ሀሳብ እንሰጥበታለን። ይሄ ምን ያሳያል? ወላሂ ገጠሩ ክፍል ላይ በጣም ብዙ ስራዎች እንደሚቀሩ፣ ፐርሰናሊኔ በግሌ አለማወቅ ነው ብዬ ነው ማስበው። አላሁ አለም ብቻ። ይሄንን ቦታውን የምታውቁት እስቲ ስለ አካባቢው ስለ ቦታ አህዋሉን ያለውን ነገር ብታካፍሉን ደስ ይለናል። አጠቃላይ ሀሳብ አስተይትም ካላችሁ ኮመንት አድርጉት። ወሰላሙ አሌኩም የአጀማሄን ቪዲዮ ሳይሆን በጣም እኔ ደነገጥኩት ስብሃን አላህ ተመልከተው አብዛኞቹ እንግዲህ ከኋላ ያሉት ሙስሊሞች ናቸው ጥምጣም ለብሰው ኮፊያ ለብሰው ኢብን ሂጃብ ለብሰው በዚህ ደረጃ አ የተለያዩ እንግዲህ ጅልባብ ለብሰው እየተመለከትን አብረው እየጨፈሩ አብረው እንግዲህ እየዘመሩ ያለበት ሁኔታ ነው ከማን ከቄሶቹ ጋር ከማን ከሌሎች እምነት ጋር መሀል ገብተው ጭምር ማለት ነው ይህ በገጠር ክፍል ነው እንግዲህ የሙስሊም ወንድማማችነት እናመሰግናለን የሚል ጽሑፍ አለው። እስልምናችን እንደዚህ ነገር አያዝንም ወንድሜ እንዳለው በገጠር ክፍሉ በጣም መሰራት እንደሚያስፈልግ ይህ ትልቅ ማሳያ ቪዲዮ ነው ብዬ አስባለሁ። እና የት አካባቢ እንደሆነ እንዲሁም ደግሞ ወንድም የጠየቀውን ጥያቄ በኮመንት ብትመልሱልኝ ደስ ይለኛል። እጅ እምነታቸውን ሊያውቁ ይገባል። የተለያዩ ኡስታዞች እንደሌሉ እንዲሁም ደግሞ እስልምናቸውን ጠልቀው ባለማወቃቸው ጭምር ነው እንደዚህ አይነት ተግባር የሚፈጽሙት ብዬ ያስባለሁ፣ ወንድም ምክንያቱም ቢያውቁት እስልምናችን እንደዚህ አይነት ነገር ስለማይፈቅድ እንደዚህ አይነት ነገር አድርጉ ስለማይል አያደርጉም ብዬ አስባለሁ። ምክንያቱም ከእምነት በላይ የሚበልጥ ነገር ስለሌለ ማለት ነው። ለማግባት ያሰብናትን ያጨናትና የወደድናትን ሴት አይኔ፣ ህይወቴ፣ ሩሒ፣ ቀልቢ፣ ምናምኔ መዓት ነገር እንላለን። ቤታችን ከገባን በኋላ አንቺ እንላለን። ስሟን ለመጥራት እንኳን ይጠራን። ምን አለ ያ ጀመዓት? ትክክለኛው እኮ ከማግባታችን በፊት የምንጠራበት የነበረው ካገባን በኋላ ልንጠራበት የሚገባው እሱ እኮ ነው። ከማግባታችን በፊት ያ ማቆላመጥና ያ እንትን ላያስፈልግ ይችላል።

የጀማ ስለዚህ እንግዲህ ወሳኝ፣ በተለይ ለባለ ትዳሮች፣ እንዲሁም ደግሞ አዲስ ለማግባት ያሰባችሁ ወሳኝ ነው። ሴቶቻችሁን ከማግባታችሁ በፊት ብዙ ነገር ትላላችሁ። ለማግባት ያሰባችሁ አትን ሴት የሚል ጓደኛ ምናምን ብለው የሚያስቡ ሰዎች ሞትኩልሽ፣ አበድኩልሽ። በኋላ ላይ ትክክለኛ ትዳር የሚጀምረው እንዳውም ከትዳር በኋላ ነውና ከትዳር በኋላ ልንተሳስር ልንፋቀርና ልንዋደድ ይገባል። ትዳር ውስጥ ከገባም በኋላ ማለት ነው። ያጀ ከዛም በፊት ላያስፈልግ ይችላል። የውሳዝ ወሳኝ መልእክት ነው ብዬ ያስባለው። ወደ ሌላኛው እጅግ እጅግ ብዙዎችን ያሳዘነ መረጃ እንግዲህ ከቴዲ ሞት ጋር ተያይዞ ማለት ነው። በተደጋጋሚ የተለያዩ መረጃዎች እየወጡ ነው። ነገር ግን እኔ ራሱ ማመን የከበደ ነገር እስካሁን ድረስ ቤተሰቦቹ አለመስማታቸው፣ አስክሬኑ እዛው ያለው ነገር ግን እስካሁን ድረስ አልመጣም። ቤተሰብ ግን እስካሁን ድረስ አላወቀም ነበር። ቤተሰብ እንደሞተ ሲነገራቸው በዚህ መልኩ እያለቀሱ ነበር። በጣም የሚያሳዝን ነገር ነው። በጋራ እንመልከት። እንዴት ናችሁ? በጣም ያሳዝናል ዛሬ እንግዲህ ሳምንታቸው ስትዳንትና ሳምንቱ ነው ቴዲ። ዛሬ የቴዲ ቤተሰቦች መርዷቸውን ተረድተዋሉ። ገና ዛሬ ነው የሰሙት ማለት ነው። ኢትዮጵያ ማለት ነው። እንግዲህ እንደ ተሰማኑ መረጃ ማለት ነው በጣም በሚያሳዝን ሁኔታ። ወይ ኔ የምር በጣም በጣም አመመኝ። ዛሬ ተነገራቸው። እንደምታዩት እያነቡ ነው። ጓደኞች፣ ቤተሰቦች ተሰብስበው እንዲሁም ቲሸርት አሳትመው ለብሰዋሉ ይታያቸዋል። እና የቴዲ ቤተሰቦች ዛሬ መርዷቸውን ሰሙ፣ ቁርጣቸውን አወቁ። እናት አባት፣ ወይኔ የማርያምን፣ በጣም በጣም ያሳዝናል። ከሚባለው በላይ የሰው ልጅ እናት በሰላም ግባ ልጄ ብላ ሸኝታ አስክሬን ሲገባላት በጣም ነው የሚያመው። እንዲሁም በስልክት ደግሞ ተደውሎ ልጅሽ ሞተ ስትባል ምን እንደምትቀበል አስቡት። በስማ ከባድ ነው ከባድ ነው ከሚባለው በላይ ወንድሜ። ነፍስ ባጸደ ገነት ይኖር። ለእናት ለቤተሰብ መጽናናትን ፈጣሪ ያድልልን። በስማ እውነት በጣም ነው የሚያሳዝነው። እንግዲህ ገና ዛሬ ነው የሰሙት። እሱ ከሞተ ትላንትና አርብ እለት ሳምንቱ ነው ህይወቱ ካለፈ። ዛሬ ዘጠኝ ቀኑ ማለት ነው። በዘጠነኛ ቀን ነው እንግዲህ መርዶ የተነገራቸው ማለት ነው። አዲስ እንደ ሰሙ ዛሬ ነው ወላጆች ገጠርም ስለሆኑ፣ ያው የአካባቢ ሰው ቢሰማ በሚዲያ ቢለጠፍም ቤተሰብ አልሰማም። ለዛም መሰለኝ እየተደበቀ የነበረው ነገሮች። ብቻ ያማል በምን አንጀት ነው እናት የምትችለው? በምን ወላጆች እናት አባት፣ የእውነት ኧረ ማመን ይከብዳል፣ ማመን ይከብዳል የእውነት። ወሽ የራያ እናቶች እግዚአብሔር ያጽናችሁ። ምን ነው ምን ነው ምን ነው? ራያ ላይ ግን ለምን እንደዚህ ሞት በዛ? ለምን የእውነት የራያ ልጆች የሚሞቱት? በእግዚአብሔር እጅ አይደለም፣ ብዙ ጊዜ በፈጣሪ ታሞ ምናምን አይደለም። ሰው ነው የሚያጠፋቸው፣ ውሃ ነው የሚበላቸው፣ ጥይት ነው የሚበላቸው። በጣም ነው የሚያሳዝነው ነው አማሟታቸው። እናት አልቅሽ፣ ሁሌ ካዘናት ውጭ ሁሌ የራያ ናት ጥቁር ልበሽ የተባለች ይመስል ማለት ነው። እረ መድኃኔዓለም እየበቃ በላቸው። ስማ ከብር በጣም ነው ልቤን የሰበረው። እንግዲህ ዛሬ ቢወዱም ቢጠሉም እየመረራቸው የቴዲን ሞት ተነግሯቸዋል ማለት ነው። ውይ አስክሬኑ ገና አልገባም። ሳውዲ አረቢያ ነው ያለ። ግን ያው መርዶ ተነግሯቸው ዛሬ ወዳጅ ዘመዶቹ ወላጆቹ በዚህ መልክ እያነቡ ነው የሚገኙት። አጀማ ቪዲዮውን ተመልክተናል። እጅግ የሚያሳዝን ነገር ነው። በስተመጨረሻ የቲዲ ራያ ቤተሰቦች ማለት ነው እንግዲህ ቁርጣቸውን አውቀዋል። ልጃቸው እንደሞተ ተነግሯቸዋል። በዛ መልኩ እንግዲህ ሀዘናቸውን እየገለጹ ነበር። እጅግ የሚያሳዝን ነገር ነው። የተለያዩ አዳዲስ መረጃዎች እንግዲህ ይወጣሉ ብዬ ተስፋ አደርጋለሁ። እንግዲህ ሳኡድ አረቢያ ላይ አንዴ ከተያዙ ወይንም ሰው ከሞተ በቀላል መንገድ አይ፣ ከዛ አስክሬን አይላክም በዛው ፍሪጅ ውስጥ ይመስለኛል የሚቀመጠው ብዙ ፕሮሰስ አለው በሰላም ወይም እዛው ቢቀበር ወይም ደግሞ ለቤተሰቡ እንግዲህ አስክሬን ነው ቢመጣ ልጃቸውን ቢመለከቱት የተወሰነ ይረጋጋሉ ብዬ ተስፋ አድርጋለሁ ምክንያቱም በሰው ሀገር ሲቀርና አስክሬን ራሳቸው በራሳቸው እጅ ሲቀብሩት የተለያየ ስሜት አለው ብዬ አስባለሁ እና በተለያዩ ሀገር ላይ ያላችሁ ወንድሞቼ እህቶቼ የወጣችሁት ለስራ ነው። ስራችሁን በአግባቡ ስሩ። አላህ ይጠብቃችሁ። ቤተሰቦቻችሁን አስደስቶ ለራሳችሁ ተለውጣችሁ ትልቅ ቦታ ደረጃ ድረሱ። በሰው ሀገር ላይ ወታችሁ ከሀገራችሁ ብዙ ችግር ልፋት አይታችሁ በተለይ በባህር አቋርጣችሁ ሂዳችሁ ለመለወጥ ነው ሞልቶላችሁ አይደለም የምትሄዱት። እና ብዙ መከራ ሰቀቃ ደርሶባችሁ እዛ ከደረሳችሁ በኋላ ላልተፈለገ ነገር ውስጥ የማይሆን ነገር ውስጥ ዓላማችሁን ባጭር የሚቀጭ ነገር ውስጥ ገብታችሁ ራሳችሁን አታበላሹ። ለማትወዳ ስበ ራሳችሁ ልትደጋገፉ፣ እንዲሁም ልትዋደዱ፣ ልትፈላለጉ ነው እንጂ የሚገባው ተጠላልታችሁ፣ በተለያየ በብሔር በምን በምን ተከፋፍላችሁ ሌላ አላስፈላጊ ድርጊት እየተፈጸመባችሁ እየፈጸማችሁ ህይወታችሁን ባጭሩ አትቅጩ ለማለት እወዳለሁ። በተረፈ አላህ ይጠብቃችሁ። ለቴዲ ቤተሰብ ዘመድ አዝማድ ቤተሰብ በሙሉ መጽናናትን እመኛለሁ። የዛሬ ቪዲዮችን ይህ መስል ነበር። እጅግ በጣም የሚያሳዝን ነገር ነው። ወሰላሙ አሌይኩም ወረህመቱላሂ ወበረካቱ መልካም